ስሜ ትዕግስት መሸሻ ይባላለው። የመጣው ከካምባታ ዞንሽ ከሽንሽቾ ነው። እግዚአብሔር ለእኔ ያደረገ በዚህ ቤት መጥቼ አይደለም በቻይና ነው የሆንልኝ። ከዚህ በፊት ባሌ በብዙ ስርዓት በጦንቁልና ውስጥ ነው ያለው እሱ ብዙ ምስክርነት መጥቶ መስክረው ላይ የቀረው ያው እኔ ስለ ቀረው ነው። እዴ እዴ ሽንሽቾ ስትል ገባኝ፣ ባሏን አወቅኩት።

ከዚህ በፊት በልቶት ያውቃል። ዜና ስትሰማ በልቶት፣ ዘፈን ስትሰማ በልቶት ያውቃል። ጂፒኤስ ስትሰማ ጂፒኤስን ስለወደድኩት፣ እግዚአብሔር ይባርክ ከብዙ መከራ እንደሚያወጣ አምኜ ነው የመጣሁት። የአንተን ቅባት ፈልጌ ነው የመጣሁት። እግዚአብሔር አምላክ ምስክሬ ነው። መከራ በቃ አለ ጌታ። አሜን

የጭንገፋን መንፈስ ሰብሬያለሁ። የነበረን የበላውን ሁሉ ወግቸዋል። ከግራ ከቀኝ ከፊት ከኋላ በረከትን ጠርቸዋል። ይሁን አለ። አሁን ስራ ለመጀመር ስንት ብር ነው ያስፈልግህ? ትጀምራለህ። ሀምሳውን ይሰጥሃል። ቢሆንልኝ ሁለሺ አስር ሰባትን መገበያ ላይ የመውር ሰመት ነው እየተባለ ነበረ። እነን አሜን ብየ ቻይናል ጋር የጨውኩ የጸለው ነበረ። ሁለት ሕፃን ልጆች ከኔ ጋር ነበረው። አሜን ዳድን ወርሳለኝ ይላሉ። አሜን እንወርሳለን ይላሉ። ማንን እንወርሳለ? ዳድን እንወርሳለን ይላሉ። እሺ ከዛ የጸለን እሱ በጣም ጦንቃይ ቤት ይሄዳል። ጴንጠ የሚባል ጭራሽ አይወድን ቤት ውስጥ እኔ አንቺ ጴንጤ ጋር ከመኖር ምን እንደሆነ ይሻለናል ወይ፣ ጥፊና ሂጂ በቃ እኔ አልፈልግሽን ይለናል። እሺ ብዙ ጊዜ ራሱ ልጆችን አሳዝኖኛል። ወይ እንዳልጠፋ ለልጆች ብዬ በጣም አለቅሳለሁ። ሁሌ ይጸለያለሁ። ከዛ ጌታ ወይ ጸሎትም መስማት ይታልክ እንዲ አንተ ብዬ ከግብጣሪ ጋር ብዙ ያለቀስኩ ነበረ። ከዛ እግዚአብሔር ደረሰ። የእግዚአብሔር ስም ይባረክ። እዚ ቻይና አለ እነ ያንተ ቲቪ ያየ ነበረ። ከስራ መጣ። ከስራ ስመጣ እሱ ገብቶ ቻይና ሉ ከሚቀይር ቀድመሽ አንቺ አሻንጉልቱ ላይ አርጊ አርኩ። ይዛኔ እሱ አይስብያ ቻይና ሉን ቀይራለሁ ብላ ብሞክር ብሞክር ቻይና ሉ አልቀየርም አለ እንዴ አለ። እሺ ከዛ በቃ ሂጂ ክፍሽ ገብቶ ከቀየረ ይቀይር ብዬ ታውኩት። ገባና እንደገባ አልተቀመጠ ሶፋ ላይ ተደግፎ ቆሞ ያየ ነው። እንደ ይሄ እንደ ደስ ይላል አለ። ምንም አልሰልሰትም በውስጥ ጌታ ከምላክ እውነት አንተ በል አልኩ። እንደዚያ ብዬሽ ጸጥ ብዬሽ ዓይነት እንድትይ እያየ እያየ ሱሪ ሁሌ የምለብሰው ሱሪ ነበረ። አረ ሱሪ አቃጠለኝ እኮ ይላል። አረ ሱሪ ምን ሆነ ነው? አረ ምንም ሱሪ አይደለም መንፈሱ ነው የሚያቃጥለው

ት መቃም የለም መጠጥ የለም ንጠ መሳደብ የለም። እንደው ምን አለ እኔ አዲስ አበባ ላይ ኖሬ ሁሌ ጂፕስ ቢያመልክ ያለ ይህ ወይናል። እግዚአብሔር ሰው ከአንተ አፍ ጋር ይሰራለ። ወደ አዲስ አበባ ጥራልሽ አሁን የት አለሱ የት ነው ያለሱ ሽሽቾ አስታወሳችሁት። ሃምሳ ሺህ ብር የዘራንበት ገና የመጣ ቀን ከአንገቱ ላይ ራሱ የበጠሰው

ዛው ይተልበሱአ አመርካ ሀያላን ሀያላን አገር ውረተረግል እኔ ምስራቅ እባላለሁ። የመጣሁት ከሳሪስ ነው። ኢየሱስ ጌታ ነው። ሀሌሉያ ሀሌሉያ። እኔ በፕሮፌት ሆኜ ብዙ ነገር ሆኖልኛል። እዚህ ቤት መጥቼ ተባርኬያለሁ። ልጄን ከሞት አስመልጦልኛል ጌታ። የአመት በዓል ዋዜማ እቺ ልጅ የብፌ ቁልፍ ዋጠችብኝ። የብፌ ቁልፍ ውጣ ወጥ እዚህ ድረስ ገባ። የብፌ ቁልፍ የእግዚአብሔር ሰው እዚህ ድንገተኛ ሞት ቤታችሁ አይገባም እያለ እያወጀ ነበረ። እጄ ላይ ደረቀች። ከግራ ከቀኝ ምንም የለኝም። ሁለቱ ልጆች ያለ አባት ብቻዬን ያሳደግኩ ከጌታ ጋር እግዚአብሔር ከሞት አስመለጠልኝ ልጄን። እጄን አፏ ውስጥ ከትቼ እንደዚህ ያወጣሁት በግድ ነው ያወጣሁት ቁልፉን። ሞታ ደርቃ በቃ እጄ ላይ ማንም አልደረሰልኝም። ግን ጌታ ደረሰልኝ። የሄኖክ አምላክ ደረሰልኝ። ከሞት አስመለጠኝ። ሀሌሉያ፣ ሃሌሉያ። እግዚአብሔር ትልቅ ነው። ኢየሱስ ያድናል። ቤተሰቦቼን ማስመልጦልኛል እናቴን አስመልጦልኛል። እናቴን ከሞት አስመልጦልኛል የሄኖክ አምላክ። ጥቁር አንበሳ አስተኝቼ እዚህ መጣው። ዘይት ይዤ ሄድኩኝ። እናቴ ተዘርራ የቤት አምልኮ የሚያመልኩት አላቸው። በህቴ ላይ ነው ያለው መንፈሱ። እናቴን ከሞት አስመልጦልኛል የሄኖክ አምላክ። ስኳር ደም አለባት። ራሷን ስታ ሰዋት አቅም አፏን አጣሟት በቃ እኔንም እንዳላይሽ ትለኛለች። ጌታን ከተቀበልኩ በኋላ ከቤት አባረውኝ፣ ብቻዬን ነው የምኖረው። ሳሪስ ቤት እኔ ገብቼ ከተኛው ቤቱ ጸበል ይለጫል፣ ሶፋ ላይ ከተኛው ጸበል ይለጫል። ግቢ ውስጥ እጅ ጴንጤ እያሉ ይሰድቡኛል። እና ብቻዬን ሳሪስ ስኖር በቃ እናቴ እንደገና ፈልጋኝ ደግሞ አምጡልኛለች። እና መጨረሻ ላይ አሁን ሁለቱን እህቶቼን እዚህ አምጥቼ ጌታን ተቀብሏል።

ይመጣል እንደ ድሎን ይመጣል። በቃ ግን ፌል ያደረጋል በምን ምክንያት እንደሆነ አይታወቅም። ከዛ በቃ በስተመጨረሻ ደከሜ መቃ እንትን ሲለኝ ፕሮፌት በህልም ያየሁት ሮብ ቀን ምናምን ከዛ በቃሽ በቃ ከዚህ በኋላ በቃሽ ብሎች አለ እግዚአብሔር በቃሽ ብሎች አለኝ ማለት ነው። ከዛ ደነገ ምንም እንትን አላልኩኝም ለማንም፣ ለባለቤቴም አልነገርኩትም። ከዛ በስንተኛው ጊዜ መጣን። እዚህ ሶስት ነን ስንመጣ፣ ተወራርደን የመጣ ነው ከሰፈራችን ማለት ነው። ከዛ እሱ እየጸለየልን እኔ አላቅም፣ አጋንንት ወጣ መሰለኝ እዚህ ጮኸ ማለት ነው። ከዛ ያንን ካደረግን በኋላ ደግሞ እዛ ጋር ተቀምጠን እያለ የእኔ ጉዳይ በጓደኘኝ በኩል ነው ያለው እና እሱ እየጸለየ ወደዛ ሲሄድ ጓደኘን የተዘጋ በር ተከፈተ አላት። ከዛ በቃ እኛ አሜን ብለን ነው ተቀብለን ይሄድ ነው ለሷ በተናገረ በሳምንትም አልሞላም ቪዛ የመጣ ማለት ነው። እኔ በሷ በኩል ያመንኩት አሜን ብዬ ነው ተቀበልኩ። ጌታ ከዛን አሜን ብዬ ተቀበልኩኝ። ድጋሚ ህልሜንም አየሁኝ። ሶስተኛ ጊዜ ነው ስንመጣ እዚህ ቤት መጣን። እዚ ብዙ ነገር እኔ አላቅም። ውሃ ላይ አስጸልዬ አማንን ያስጸለይኩት እና ልጆቼ በቅባት የተቀቡ ናቸው። እኔ እንትን ባልል እንኳን በልጆቼ እንትን ትላላችሁ ብሏል እና በቲቪን ያየሁት እሱን ነገር እኔ እዛ አማን እሱ አገልግሎት ሲገባ አማንን ጸልልኝ አልኩትኝ ማለት ነው። ቤት ይዤ የሚሄደው ነገር ስለው እሺ አለኝና አማን በቃ ጸለየበት። የተጸለየበት ዘይትም ከሰው ላይ ወሰድኩና ውሃው ላይ ያስጨመርኩኝ። እኛ ቤት ጴንጤ ከምንሆን ሙስሊም ቢሆን ይሻላቸዋል። ማንም ጴንጤን አይወድም። እና እናቴ ደግሞ ቤት ውስጥ አይጥ ያስቸግራታል። እግዚአብሔር ይመስገን ሁሉ ነገር አላቸው ቤተሰቦች ግን በቃ ያስቸግራቸዋል ቤት ውስጥ አይጥ። ከዛ የሄኖክ አምላክ ከእኛ ቤት ውስጥ ይህንን አይጥ ካጠፋክ መጥቼ መሰክራለሁ አልኩ። እውነት ከዛ ረጨ ነው እቤት ሄድኩኝ አደርኩኝና ማዘርን እንዴት ነው ስላት እግዚአብሔር ይመስገን በቃ ጠፍቷል። ምንም ድምፅ ሳልጽ ይኸው እስካሁን እኛ ቤት አይጥ የሚባል የለም። እውነት የለም፣ በቃ የሄኖክ አምላክ ይሰራል። እኔ በህይወቴ ብዙ ተምሬያለሁኝ። በጣም ዱርዬ ልጅ ነበርኩ እውነት። ዛሬ ልጄ እራሱ እንኳን ያለ ሄኖክ ቴሌቪዥን አታይም። እሷ ከተኛች ነው እኛ ዜና ምናዳምጠው ሁላ። አባባ ትልቁ እያለች በቃ ካንተ ውጭ አታይም። እና አሁን የውጭ የሚሄደው ከሚቀጥለው ሳምንት ነው እና እንድትጸልይ። ተከናወንልሽ፣ እግዚአብሔር ይመስገን። መንገድሽ ይቀናል። አሜን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 በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው አካውንቶቻችን ያካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛቸዋለሁ በሚል የእግዚአብሔር ቃል